የቀረበውን ሪፖርት አዳምጫለሁ። ለማታም ለማየት ሞክሬያለሁ። አንዳንዶቹ ዳታዎች ኦነስትሊ በጣም ብሩታል ናቸው እና በእርግጥ ክቡር ሚኒስትሩ አሁን እርሱ የፈጠሩት ነው ብዬ አላስብም። ላለፉት ዓመታት የነበሩ ለትምህርት የተሰጠው ዋጋና ቸልተኝነት እንዲሁም የፖለቲካ ቁርጠኝነት ማጣት የፈጠረውን ችግር ውጤቱን እያየ ነው እንደሆነ ይገባኛል። ግን ደግሞ መፍትሄዎቹም ላይ እንዲሁ ጥያቄዎች አሉ። ለምሳሌ 1343 ትምህርት ቤቶች በ2016 ዓ.ም አንድም ተማሪ አለማሳለፋቸው፣ ዩኒቨርሲቲ ዲግራቸውን ጨርሰውም የመጀመሪያ ዲግራቸውን ኤግዚት ኤግዛም ከወሰዱት ውስጥ 27 ፐርሰንት ብቻ ማለፉ፣ እኔ ማታ ሪፖርቱን ካነበብ በኋላ በዓለም ላይ እንዲህ አይነት ነገር አለ ወይ ብዬ ሰርች ለማድረግ እየሞከርኩ ነበር። ሊትሬቸር እና እንዲህ አይነት ነገር የለም እና እኔ ኢቫሉዌሽን እና ሜዠርመንት ሲስተማችን ላይ በተወሰነ ደረጃ በጣም ሀርሽ ሆኗል የሚል ፊሊንግ ነው ያለኝ፣ አሰስመንት ነው ያለኝ። ዋቴቨር የትምህርት ስርዓቱ የትምህርት ጥራት ችግር ቢኖርበትም፣ ዋቴቨር የትምህርት ግብዓት ችግሮች ቢኖሩም፣ አጠቃላይ በትምህርት ስርዓቱ ውስጥ ያሉ ችግሮች ቢኖሩም እንኳ በዚህ ደረጃ ተማሪ ሊወድቅ የሚችልበት እድል አይኖሩም ሜዥርመንት እና ኤቫሉዌሽን ሲስተሙ ሃርሽ እና ፓኒሽ ሚያደርግ ካልሆነ በቀር ማለት ነው። እኔ ምንድን ነው ዩኒቨርሲቲዎቻችን በቂ የመቀበል ቁጥር አላቸው። በቂ የመቀበል ቁጥር ካላቸው ሁሉንም ተማሪ እንኳን ጠርገን ማስገባት ባንችል፣ አሁን መሰረት ያደረግነውን ክራይቴሪያ በተወሰነ ደረጃ ብሌንድ አድርገን ከኖር የተሻሉትንም ደግሞ የትምህርት እድል እንዲያገኙ ማድረግ መቻል አለብን ብዬ አስባለሁ። ለምሳሌ አፍሪካ ላይ በጣም ዝቅተኛ የሚባለው የማሳለፍ ምጣኔ ያላቸውን እያየሁ ነበር። አፍሪካ ላይ ዝቅተኛ የሚባለው ከኛ ቀጥሎ አይ ቲንክ ታንዛኒያ እና ኬንያ ላይ መሰለኝ ሬሰንትሊ የታዩ እንትኖች አርባ አምስት እስከ ስልሳ ፐርሰንት አካባቢ ነው። የማለፍ ምጣኔው ማለት ነው። ስለዚህ በእኛም በኩል አትሊስት ከዚህ ከ3 ከ4% አወጣን 30 40% ድረስ የሚሆኑትን ምክንያቱም ሪፖርቱ ላይ ሬሜዲያል ማሻሻያ ከተሰጣቸው ውስጥ 85% የሚቀጥለው አመት ውጤት አስመዝግበው ዩኒቨርሲቲ ገብተዋል የሚል እንትን አለ። እኔ ካንድ እስከ 12ኛ ክፍል ያመጣነውን ተማሪ 11 አመት ብቻ ሪሜዲያል ማካካሻ በመስጠት ፋንዳሜንታል የሆነ ለውጥ ያመጣል ብዬ አላስብም። ስለዚህ ክቡር ሚኒስትር ያለውን የኢቫሉዌሽን ሲስተም ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ? ምን ያክል የተማሪዎችን ማወቅ መለካትን መሰረት አርገው ነው የሚዘጋጁት? ቴስት ሪቴስትስ ይሰራሉ? እነዚህ እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዥርመንት ባለሙያዎች ተጋብዘው ፋንዳሜንታል የሆነ ጥናት ተሰርቶ ይሄ ጉዳይ ሪቪዚት ቢደረግ የሚል ማንሳት ፈልጋለሁ። ሁለተኛው ጉዳይ በሪፖርቱ ውስጥ ያልሰማሁት ግን አንዳንድ ጥያቄዎች ያነሱት ጉዳይ አለ። የመምህራን ደሞዝ ጥቅማጥቅምና ማትጊያ ጉዳይ ነው። በብዙ ሀገሮች ላይ የትምህርት ውድቀት ችግር ያጋጠማቸው ሀገሮች ላይ አንደኛው የተሰራበት ጉዳይ የመምህራንን ደሞዝና ጥቅማጥቅም በማሻሻል ነው። ለምሳሌ እኔ ዩኒቨርሲቲ መምህር ነኝ። ከስምንት ዓመት በፊት ወደ አሲስተንት ፕሮፌሰር ሲሸጋገር 356 ዶላር አካባቢ ይከፈለኝ ነበር። አሁን አሶሴት ፕሮፌሰር ነኝ። ኔት ሳለሬ 99 ዶላር ነው። 100 ዶላር ይሞላም። ክቡር ሚኒስትር፣ ይህ ኦነስትሊ ዝቅተኛ ደሞዝ ብቻ ሳይሆን ኢሞራል ነው። የኢትዮጵያ መምህራን እየተከፈላችሁ ያለ ደሞዝ ልጆቻቸውን አብልተው እንዳያሩ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርስዎ በኩል ሲሰጥ የነበረው መስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪው በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘ ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ያፈራልናል ብለን ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ስለዚህ ይህ ጉዳይ በደንብ በሚኒስትሪው በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትር ስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቀርብልን። በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል አያጸድቀው የሚለውን ጉዳይ እናያለን። በእኔ በኔ በኩል እንደዚህ አይነት ውሳኔ ሀሳቦች ከመጡ ቀድሜ መደግፈው መሆኑን መግለጽ ፈልጋለሁ። ሌላው በሪፖርቱ ያልተካተተ ጉዳይ ግጭት ባለባቸው አካባቢዎች በተለይ በኦሮሚያ በአማራና፣ በትግራይ በአፋርም ጨምሮ ኦልሞስት ወደ 10 ሚሊዮን የሚደርሱ ህጻናት እዚህ ሪፖርቱ ላይ ያለው ሌላ ነው። ዩኒሴፍ ላይ ቅርብ ጊዜ ያወጣው ሪፖርት 10 ሚሊዮን ያደርሰዋል። አማራ ክልል ወደ 4.3፣ ኦሮሚያ 3.2፣ በትግራይ 1.2 የሚደርሱ ሕፃናት ትምህርት ገበታ ላይ የ። እንደዚህ አይነት ችግር ሲኖር ደግሞ በኢመርጀንሲ ሪስፖንስ ያስፈልጋል። ኢንተርቬንሽን ያስፈልጋል እና በቀደም በሪፖርት ክንውኑም ላይ የሚታይ በጊዜ የተገደበ የቅድ ክንውን አልቀረበልንም። እነዚህን ችግሮች አሬስ ለማድረግ አትሊስት ግጭቶች እስኪቆሙ ድረስ ኢንዘ ሾርት ተር መፍትሄ ተብለው የሚወሰዱ ነገሮችን በሪፖርት ውስጥ አልተካተተም። እና የትምህርት ቤቶች ቁጥርም ከፍተኛ ነው። የወደሙ ትምህርት ቤቶች አሉ፣ በተፈጥሮ አደጋ በግጭቶች ይወደማሉ። ስለዚህ ቢያንስ ሰላም እስኪሰፍን ድረስ እዚህ ላይ ምንድን ነው የሚሰራው የሚለውንም ነገር የተገለጸ ነገር የለም። በመጨረሻ የግባት ጉዳይ ላይ ትምህርት ቤቶች ለምሳሌ ማትማቲክስ፣ ፊዚክስ፣ ኬሚስትሪ እና ባዮሎጂ ላቦራቶሪዎች የሳይንስ ላቦችን ጨምሮ በርካታ ትምህርት ቤቶች ኤሌመንተሪ ስኩል ላይ የሳይንስ ኪቶች የላቸውም። ላቦራቶሪዎች ኦልሞስት ስቶሮች እንደሆኑ ነው ብዙ መምህራን የሚገልጹልን። እዚህ ሀገር በተደጋጋሚ እንደምናገረው የፕራዮሪቲ ችግር አለ። በርካታ ገንዘብ ቅድሚያ ባይሰጠው ኤሪያ ላይ ስፔንድ ይደረጋል። ወይ ራስ ልጆቻችን የምናስተምርበት የትምህርት ስርዓት ላይ ግን ላቦራቶሪዎችን እንኳ ፕሮፐርሊ ኢስታብሊሽ የማረግ የፈራረሱ ትምህርት ቤቶችን የመጠገብ ላይ መንግስት ኢንቨስት የሚያደርገው ነገር በጣም ዝቅተኛ ነው። ክቡር ሚኒስትሩ የበጀት የፋይናንስ ሚኒስትሩ የባለፈውን አመት የዚህን የዚህ አመት በጀት ሲያቀርቡ ይህንን ጉዳይ ሳነሳ ነበር። አሁንም በእርሶ ሪፖርት ላይ ያየሁት ከረጅ ድርጅቶችና ከኅብረተሰብ ተሳትፎ የተሰሩ ስራዎችን እንጂ በመንግስት በኩል ምን ያክል ፋይናንስ ተደርጎ ምን ያክል አዲስ ትምህርት ቤቶች ተገነቡ፣ ምን ያክል ቤተ ሙከራዎችና ላይብራሪዎች ተገነቡ ምን ያክል ማሻሻያ ተደረገ የሚለው ሪፖርት ውስጥ በግልጽ አልተመላከተም። ስለዚህ በዚህም በኩል የተማጽኖ ያክል ነው። ከሌሎች ሌሎች ሌሎች ነገሮች በሂደት ይደርሳሉ። አትሊስት መልቲፕላየር ኢፌክት ያላቸው የሀገርን የወደፊት እጣ የሚወስኑ እንደ ትምህርትና ፕሮዳክቲቭ የሆነ የኢኮኖሚ ሴክተሩ ላይ ቅድሚያ ተሰጡ ኢንቨስት መደረግ አለበት። ትምህርት ደግሞ የነገ ጉዳያችን የሚወስን ስለሆነ እነዚህን ጉዳይ ለማሻሻልስ ሚኒስቴር መስሪያ ቤቱ ምን እቅድ አለው? የተሻለ በጀት ለነዚህ ፋሲሊቲዎች ለትምህርት ኢንቨስትመንት ለማግኘት ምን እቅድ አለው? ማብራሪያ ሊሰጥ ለማለት ነው። በጣም አመሰግናለሁ። የመምህርነት ሙያ የትሬኒንግ ጥያቄ ብቻ ሳይሆን የኢንሴንቲቭም ጥያቄ አለው። የማትጊያ ስርዓት አለው ወይ አይ ቲንክ መምህርም ስለሆኑ ነው መሰለኝ። የተከበሩ አቶ ደሳለኝ በደንብ ነው ያነሱት፣ ይሄን ጥያቄ ጠንከር አድርገው። ይሄ ምንም ጥያቄ የሌለው ነገር ነው። ኢንሴንቲቭ ኢዝ ኤክስትሪምሊ ኢምፖርተንት ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናም። ለመምህራን ግን ብቻ አይደለም በቂ ደሞዝ ማንከፍለው፣ ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም በጣም ዝቅተኛ ሶ በአጠቃላይ ይሄ ሲቪል ሰርቪሱን ቢኮዝ እንደምታውቁት መምህራንም በሲቪል ሰርቪስ ማዕቀፍ ውስጥ ነው ያለው። የደሞዝ ደረጃቸው ሁሉ የሚወሰነው በትምህርት ሚኒስቴር አይደለም፣ በሲቪል ሰርቪስ ስኬል መሰረት የዩኒቨርሲቲ መምህራን እንኳን በዩኒቨርሲቲ የተለየ ስኬል አልወጣለት። ቲፒካሊ በ ከአንድ እስከ 22 ተነሱት የሲቪል ሰርቪስ እንትን ነው ደሞዝ ላሻሽል እንኳን ብትል ዘ ሆል ሲቪል ሰርቪስ ካላሻሻል ወይንም ደግሞ ሴፓሬት ካላደረግክ ትምህርት ላይ የተሳተፉትን ሰዎች በሌላ በኩል በፊስካል እንትን በኩል የሚመጣበት ጫና በጣም ከባድ ይሆናል እና አንዱ የዩኒቨርሲቲዎች ሪፎርም ስንጀምር አንዱ ይሄ ራስ ገዝ የሚለውን ነገር ያደረግ ነው። ዩኒቨርሲቲዎች የራሳቸውን ገቢ አግኝተው መጠቀም የሚችሉበትና የራሳቸውን የመምህራን ደሞዝ ስኬል ማውጣት አለባቸው ያልነው ለዚህ ነው። አዲሱ የትምህርት ሪፎርም ደግሞ የሚሰጠን የትምህርት ሴክተር ሪፎርም ይሄ ከሲቪል ሰርቪስ ሪፎርሙ ጋር በተያያዘ የሚሰጠን እድል ምንድን ነው? የትምህርት ሴክተሩን የማትጊያ ስርዓት ዩኒክሊ ትምህርትን በሚመለከት ዲፋይን ማድረግ ከቻልን ዜን ሜቢ ትንሽ ሬላቲቭ ፍሪደም ይኖራል። የተወሰነ ነጻነት ይኖራል የትምህርት እንትኑን ለማሳደግ